ሰላም ጤና ይስጥልኝ። እግዚአብሔር ይመስገን። እንኳን ለህማማት አደረሳችሁ። እንግዲህ ዛሬ የምንመለከተው እጅግ ከባድ የሆነ ርዕሰ ጉዳይ ነው እና በጣም አሳጥረን የምናየው ነው። ነገር ግን ይህ ለብዙሃን የሚሆን ሳይሆን ጥቂት የስነ መለኮት ፍላጎት ላላቸው የስነ መለኮት ፍቅር ላላቸው ሰዎች ብቻ የሚሆን ነው። ስለዚህ ስለሆነም ይህ የማይመለከታችሁ ቪዲዮን እንዳታዩት እመክራለሁ ማለት ነው። ስለዚህ ከአሁኑ ከአሁኑ ቪዲዮውን እንድታጠፉት እመክራለሁ። ሌሎቻችሁ ግን የስነ መለኮት አፍቅሮት ያላችሁ ጥቂቶች እንድትመለከቱት እጋብዛቸዋለሁ ማለት ነው። የጥንት ኦርቶዶክሳዊ ክርስቲያናዊ ምስጢራዊ አስተምህሮ ወይንም ደግሞ የምስጢር አስተምህሮ ሚስቲሲዝም ወይንም ደግሞ ኤሶቴሪክ ቲችንግ የሚባለው ነው ማለት ነው። ስለዚህ አሁን በዋናነት የምናነሳው ሁለት ቅዱሳን ቅዱሳንን ነው። አንደኛው ታላቁ ቅዱስ ሊቅ ፈላስፋ ዲዮናሲዮስ ዘአሪዮስ ፋጎስ፣ ሁለተኛ ደግሞ ቅዱስ ጎርጎሪዎስ ነው። በመጀመሪያ ግን ቅዱስ ጳውሎስ ሁለተኛው ወደ ቆሮንቶስ ሰዎች ምዕራፍ 12 ላይ የሚናገረው ነገር አለ። ምን ይላል? ሰውን በክርስቶስ አውቃለሁ፣ በስጋ እንደሆነ አላውቅም፣ ወይም ከስጋ ውጭ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለው ሰው ከአስራ አራት ዓመት በፊት እስከ ሶስተኛው ሰማይ ድረስ ተነጠቀ። እንዲህ ያለውንም ሰው አውቃለሁ፣ በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰውም ሊናገር የማይገባውን የማይነገረውን ቃል ሰማ። ሰውም ሊናገር የማይገባውን የማይነገረውን ቃል ሰማ። እንግዲህ ቅዱስ ጳውሎስ ስለ ራሱ እየተናገረ ነው። ከ14 ዓመት በፊት ይህን ሲጽፍ ማለት ነው። ይህን ከጻፈበት ጊዜ ከ14 ዓመት በፊት ወደኋላ ሄዶ ወደ ሶስተኛው ሰማይ ተነጥቆ ነበር፣ ወደ ገነት በስጋ ይሁን ካለ ስጋ ይሁን አላውቅም ነው። ነገር ግን ሰው ልጅ ወይም ሰው ሊናገር የማይገባው የማይነገረውን ቃል ሰማ። አሁን ቅዱስ ጳውሎስ ማለት መለኮትን ኤንካውንተር ያደረገ ሰው ነው ማለትም የማይታየውን ያየ ተነጥቆ ማለት ነው። ሰው የማያየውን ሰው የማይሰማውን የሰማ ነው። መለኮት ባህሪ፣ የእግዚአብሔር ባህሪ በሰው ልጅ ስድስቱ ሕዋሳት ሊዳሰስ የሚችል አይደለም። ይሄ የታወቀ ነው። ስድስቱ ሕዋሳት ማየት፣ መስማት፣ ማሽተት፣ መቅመስ፣ መንካትና ማሰብ። በእነዚህ ፈጽሞ ሊታሰብ ሊዳሰስ የማይችል ነው የሚችል አይደለም። ሆኖም ግን እንደ ቅዱስ ዲዮናሲዮስ እና እንደ ቅዱስ ጎርጎሪዎስ ያሉ ቅዱሳን ቅዱሳን፣ ፈላስፎች፣ ጠቢባን፣ ክርስቲያናዊ ሊቃውንት ወይም ደግሞ ሚስቲክስ ምስጢራዊ አስተምህሮ ያስተማሩ ናቸው። እነዚህ አሁን ሚስቲካል ቴዎሎጂ ምስጢራዊ ስነ መለኮት የሚባል መጽሐፍ አለ። የዲዮናሲዮስ ቅዱስ ዲዮናሲዮስ ዛሬውስ ፋቆስ ዘ ሚስቲካል ቴዎሎጂ ይባላል። እንዲሁም ደግሞ ቅዱስ ጎርጎሪዮስ ስለ ነቢዩ ሙሴ ጽፏል እና እዛው ውስጥ የሚናገሩት ነገር አለ the divine darkness ይሉታል መለኮታዊ ጨለማ ማለት ነው። መለኮታዊ ጨለማ ምንድን ነው? አሁን ሰው እንደሚያስበው ሰው ይህን ሲሰማ ሊደነግጥ ይችላል። ጨለማ ማለት እውነተኛ ጨለማ ማለት አይደለም፣ ሜታፎር ነው ጨለማ። መለኮታዊ ጨለማ ማለት አንድ በጣም ኃይለኛ የሆነ ብርሃን፣ እጅግ ኃይለኛ የሆነ ብርሃን ዓይንን እንደሚያጠፋው ሁሉ መለኮት ወይም የእግዚአብሔር ባህሪ መለኮታዊ ባህሪ እና ብርሃን መለኮታዊ ብርሃን የሰውን ልጅ ስነ አመክንዮ እና ስነ አእምሮ ያጠፋዋል። ማለትም የሰው ልጅ በእነዚህ ህዋሳት የእግዚአብሔርን ባህሪ መለኮታዊ የሆነውን ባህሪ ፋዘም ማድረግ ራሱ አይችልም። ማለትም ሊያስበው ራሱ ሊገነዘበውም ራሱ ሊሞክርም አይችልም። ስለ መለኮት ሲያስብ ይጨልምበታል ማለት ነው። ስለ መለኮት ስለ መለኮት ባህሪ ባሰበ ጊዜ ይጨልምበታል። ምክንያቱም የእግዚአብሔር መለኮታዊ ባህሪ ለነቢዩ ኢሳይያስ እንዳለው ሰማይ ከምድር የራቀበትን ያህል ማለት ነው። ሰማይ ከምድር በጣም ሩቅ ነው። ሊተመን በማይችል ርቀት ሩቅ ነው። የዛን ያህል የእግዚአብሔር አእምሮ የእግዚአብሔር መለኮታዊ ብርሃን እና ባህሪ ከሰው ልጅ አእምሮ የዛን ያህል ኢንፊኒት በሆነ ማለት ነው፣ ሊተመን በማይችል ርቀት የራቀ፣ ያ ነው መለኮታዊ ጭለማ ወይንም ደግሞ ዲቫይን ዳርክነስ ማለት እጅግ ኃይለኛ የሆነ ብርሃን አይንን እንደሚያጠፋ ሁሉ የእግዚአብሔር ባህሪ መለኮታዊ የሆነው ብርሃን ደግሞ የሰው ልጅን የአመክንዮው ብርሃን ያጠፋዋል ወይም ያጨልመዋል ማለት ነው። እዚህም ታዲያ እግዚአብሔርን ታዲያ እንዴት ልናውቅ ልናውቀው እንችላለን? እንግዲህ ሁለት መንገዶች አሉ። ሶስተኛው ደግሞ ዋናው ክርስቶስ። ሁለቱ መንገዶች ምንድን ነው? አፖፋሲስና ካታፋሲስ ይባላል። አፖፋሲስ ማለት አሉታዊ መግለጫ ነው። እግዚአብሔር ያይደለውን ወይም ደግሞ ያልሆነውን በማሰላሰል እና በመናገር የሚኬድበት መንገድ ነው። ሁለተኛው ደግሞ እግዚአብሔር ራሱን በገለጸበት መንገድ የሚኬድበት መንገድ ነው። የአፖፋሲስ የሚባለው ምንድነው? እግዚአብሔር ያልሆነው ይህ ባለማወቅ ማወቅ ወይንም ደግሞ አንኖዊንግ ማለትም የምናውቀውን ኮንሴፕቶች ወይንም ጽንሰ ሀሳቦችን በመደምሰስ ማለት ነው። አሁን ለምሳሌ ስለ እግዚአብሔር ያሉንን ጽንሰ ሀሳቦች፣ ሰዋዊ የሆኑ ጽንሰ ሀሳቦች፣ ኮንሴፕትስ እነሱን ወደ ጎን በማድረግ እነሱን በማጥፋት ማለት ነው። ስለዚህ አሁን ቅድም ያልነው ዲቫይን ዳርክነስ የሚባለው ወይም ደግሞ መለኮታዊ ጨለማ የሚባለው በአእምሮ የማይደረስበት ስለዚህ በምንድን ነው ልብን ከፍ በማድረግ ልብን በማንጻት ልቡና ማለት ነው ልቡናን ንጹህ በማድረግ ከፍ የሚባልበት የሰው ልጅ ዋናው ወደ እግዚአብሔር ለመጠጋት ቲዮሲስ የሚባል አስተምረዋል። ቲዮሲስ ማለት መለኮታዊ ወደ ሆነው ስብዕና ወይም ዲቫይን ሰብጀክቲቪቲ የሚባለው ወደዛ ለመግባት ለመግባት ከእግዚአብሔር ጋር ለመወዳጀት፣ ስለዚህ የእግዚአብሔር ምስል ለመሆን ነው። ካታፋሲስ ካታፋሲስ የሚባለው ደግሞ ምንድን ነው? እሱ ደግሞ አውንታዊ መግለጫ ነው። አውንታዊ ስንል በተጨባጭ ስለ እግዚአብሔር በእውቅና የምንናገረው ይሄ ሪቪልድ ኖሌጅ ሪቪልድ ኖሌጅ ይባላል። እግዚአብሔር ራሱ ለእኛ ራሱን የገለጸበት መንገድ ማለት ነው። ለምሳሌ ነቢዩ ሙሴ ስምህን ማን ልበላቸው ሲለው እኔ ነኝ በላቸዋል። ይህ ማለት አያም በዕብራይስጥ ይችች የሚባለው ማለት ነው። ይሄ እንግዲህ እግዚአብሔር ምስጢራዊ ስሙን ማንነቱን የገለጸበት መንገድ ነው። እንዲሁም እግዚአብሔር ሌላ በብዙ መልኩ ራሱን ገልጿል። እነዚህን መጽሐፍ ቅዱስ ውስጥ እግዚአብሔር ነኝ ብሎ ራሱን የገለጸበትን እሱን አፈርም እናደርጋለን ነው ብለን እንናገራለን ማለት ነው። ይህ እርግጠኝነት ወይም ካታፋሲስ ማለት ነው። የመጣው ከምንድን ነው? እግዚአብሔር ራሱ የገለጠው ስለሆነ ማለት ነው። በሰው አእምሮ የተመረመረ አይደለም፣ የሰው አእምሮ የተቀበለው። ስለዚህ እነዚህ ሁለቱ መንገዶች ናቸው። ይህን በጣም ውስን በሆነ መልኩ ነው የምናቀርበው፣ አሳጥረን ነው። ምሳሌ እግዚአብሔር አንድም ሶስትም ነው ብለን በእርግጠኝነት ስንናገር በስነ አእምሮ መርምረን ተረድተን አይደለም። የተረዳንበት መንገድ እግዚአብሔር ራሱን በገለጠበት መንገድ ነው። አንድም ሶስት፣ አንድ በባህሪ አንድ፣ በሂፖስታሲስ ደግሞ ሶስት ማለትም አብ፣ ወልድ፣ መንፈስ ቅዱስ መሆኑን እግዚአብሔር ራሱ ስለገለጠ ያንን የምንቀበለው ያንን በቀጥታ በአእምሮ እንቀበለዋለን። በተቀበልነው መንገድ እናስረዳዋል። ያ ማለት ግን መርምረን የእግዚአብሔርን ባህሪ እናውቃለን ተረድተነዋል ማለት አይደለም። ምስጢር ነው። እዚህ ነው ምስጢረ ስላሴ የሚባለው አምስቱ አእማደ ምስጢራት እነሱም እንደዚህ ናቸው። ስለዚህ ሶስተኛውና ትልቁና ዋናው ነገር ምንድን ነው? ምስጢረ ስጋዌ፣ የእግዚአብሔር መለኮት ስጋ ሆነ የሚለው እንግዲህ በዮሐንስ ወንጌል በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር አለም እግዚአብሔር ነበር። ይህ ማለት ለሰው ልጅ አእምሮ እጅግ ከባድ የሆነ እጅግ ከባድ የሆነ አባባል፣ ምክንያቱም ከፍጥረት በፊት የሆነ ነገር ነው። በሰው ልጅ ስድስቱ ሕዋሳት የሚዳሰስ የሚታሰብም አይደለም። ነገር ግን እግዚአብሔር ከነቢያት ጋር ሲነጋገር ወይም ከሰው ልጅ ከፍጡር ከሆነው ጋር ሲነጋገር በእግዚአብሔር ቃል በኩል ነው። እግዚአብሔር ቃል የሚነጋገር የሚያናግራቸው ማለት ነው። ይህም ቃል ነው። ይህ መለኮት፣ ይህ ቃል ነው ስጋ የሆነው ማለት ነው። ያ ደግሞ ምንድን ነው ማን ነው ብለን ስንጠይቅ፣ ክርስቶስ ክርስቶስ ማለት በዚህ ነው። ኢየሱስ ክርስቶስ ይህ ዓለምን የፈጠረው መለኮት ቃል አብ ወልድ፣ መንፈስ ቅዱስ አሉ። ከነዛ ውስጥ ከሶስቱ ቃል መለኮት ቃል ስጋ፣ በምስጢረ ስጋዌ ማለት ሰው ሆኖ መጣ። ስለዚህ እሱ ነው ክርስቶስ። ስለዚህ ሶስተኛውና ትልቁ ዋናው መሰረታዊ እግዚአብሔርን ያየንበት በአይናችን እግዚአብሔርን ያወቅንበት እርሱ ራሱ ከሰው ልጅ ስጋ ነስቶ ሰው ሆኖ ስለመጣ ስለተወለደ ማለት ነው፣ በዓይናችን አየነው። እርሱ ምን አለ? እኔን ያየ አብን አየ ማለት ነው።